አሰላም አሌይኩም ረህመቱላህ ወበረካቱሁ። ቤተሰብ ሰላም ናችሁ? አማን ነው ወይ? ስራ፣ አፍያ፣ ጤና እንዴት ነው? ሰላማችሁ በየባላችሁበት፣ አላህ ሰላማችሁን ብዝዝ ትርፍርፍ ያርግልኝ እና እንዴት ነው? አማን ነው? ሰላም ነው ወይ? ተጠፋፍተናል በዚህ ሰሞን። ሱብሓነላህ፣ ዱንያ ነው መቼ ሞልቶ አትሞላ ሞላ በስራ ምክንያት ነው ይዘን ጥልሽ ብለናል። በቃ ቪዲዮ ለመስራት ሳጣጠን አልተመቸን እላችኋለሁ፣ አልተመቸኝም በቃ እንዴ ሌላ ሰው እንዳለ አረግ ያወራለሁ። እንዴ ስብሓን አላህ እና አልተመቸኝም በቃ በአጠቃላይ ይ ቀጭ ቀጫዋል ብለዋል። ቀጭ ቀጭ እንቆጭ እንቆጭ እንደተባለ እና እንዴት ናችሁ በተረፈ፣ አማን ናችሁ ሰላም ነው ወይ? አልሐምዱሊላህ ረብል ዓለሚን እኔ ጋር ሁሉ ነገር ሰላም ነው እላችኋለሁ። ድክም ነው ሺ ዛሬ ቀን እኛ በጣም ነው ስራ የሚበዛ ጁማና ስብናላ ጁማና እንትን ወላ ቅዳሜ በጣም ሁላቸውም እንትን አይሉ ቤት ነው አጠቃላይ በቃ ቤት ነው የሚቀመጡት፣ ማለት ነው አጠቃላይ ቤት ስለሚቀመጡ ነው ሰዎቹ። እንትን አይሉ አሁን ከስር በኋላ ነው በቃ የሚበተኑ፣ ያኔ መዝናኛ ይሁን ምን ብቻ ወጣ ይላሉ። ዛሬ ቀን ጁማና ቅዳሜ እና ሊላ ወይ እና ኢለህ ራጁን ነው ያን ሁሉም አቡ ዳቢም ያለው ዱባይም ያለው ተሰብስቦ ከእኛ ጋር ነው በቃ እስክስካ እየወረደን ሁለት ቀን ነገ ከትላንትና ከ11 ከ11 ሰዓት በኋላ ካላስ ቤት ናቸው ማለት ነው እና አልহামዱሊላ ነጌ ደግሞ ሁላቸውም በቃ ሻንጣቸውና አነሳሉ አልহামዱሊላ والله እኛንም እንደዚህ እንደው ቢያረገን ሰላህ በአገራችን እኛም እንደዚህ ወላ ከቤተሰብ ሳንነጠል አገራችን የተንሳን ወጣ ከቤተሰብ ሳንሪቅ ወላሂ እንደዚህ ቢወፍቀን፣ ወላ እኔ በጣም ነው የሚቀናባቸው። አሁን ነገ ይሄዳሉ፣ ጁማ ይመጣሉ። ሁለት ቀን በቃ የለም እኛ ጋር ድራማ ነው በቃ። እና ሁለቱን ቀን እንትኑላ በቃ ቢዚ ያደርጉናል በጣም ወላሂ። ብዙ ምንም ለመስራት አይመችንም። እኛ በጣም ነው እንትን ምንለው፣ ያን ሁሉ ልጆቹም ዱባይም ያለው አቡዳቢም ያለው ይሰበሰባሉ። ነገ ደግሞ ከስሁር በኋላ አዳም ሻንጠው ላያነስ አላሆንም። እኔ በጣም ነው ወላ የሚቀናባቸው። ምን አለበት፣ እኛም እንደዚህ እንትን ቢልልን አገራችን ወላ ይላለው። ግን እንዳያችሁ ነው ያ እኔ አለኛም ጋር ስራ ከተባለ ግን ምንድን ነው ምንዛሬው ነው ምስራካን ያውኛ ማናጣም ይሰራል ግን፣ እንዳያችሁ ነው። ምንዛሬው ነው እዚህ ያኔ ስለሚመነዘር ነው። እና አልሀምዱሊላህ ማለት ነው። እኔ ባንዳንድ ነገር ወላሂ በቃ የመጣ በጣም ነው የምቀናባቸው። እንደዛም ሆነው በሳምንት ለመገናኘት ሱብሃንአላህ፣ ወላሂ እንዴት ነው የሚነፋፈቁት! እንዴት ነው በጣም በቃ፣ የሆነ ፍቅራቸው ደስ ላቸዋል። ወላሂ እኔ በጣም ነው ወላሂ የሚቀናባቸው። እና ኢንሻአላህ አላህ ለኛም እየወፍቀን ነው በቃ ለእኛም እየወፍቀን እስኪ ያ ረቢ ጌታይ በራህመት እኛንም አድለን። ለእኛም እስኪ ያ ረቢ አግራልን ነው የምለው ወላሂ። ያኔ ፍቅራቸው በተለይ ደስ ይላቸዋል። እኔ የእኛ ቤት እንትን በቃ በሳምንት ሲገናኙ ልክ አስር ዓመት የተለያዩ ነው የሚመስለው። አስር ዓመት ተለያይተው ነው እንደዚህ። ስለ ሳምንት ተለያይተዋል አይመስላችሁም? በቃ በቃ ጁማ ጁማ ከሶስት ሰዓት ጀምሮ ጠዋት ማለት ነው፣ ያኔ ዘጠኝ ሰዓት ማለት ጀምሮ የእኛ ቤት በቃ የለም። ገና ሳይመጡ ማለት ነው ቤቱን በቃ ባንድ ጉር ነው የምታቆመው እናቲቱ ማለት ነው። ግን በቃ እንትን ላቸዋል ደስ ላቸዋል። እኔ ፍቅራቸው ወላጅ ሰው ሲዋደድ እርስ በራሱ ሲከባበር ሲተዛዘን በእኔ ያን ለሆነ ነገር እኔ እንጃ ወላሂ በጣም እኔ በበኩሌ በጣም ይቀናባቸዋለሁ። አላህ ይጨምርላቸው። ያ ረቢ አላህ <سؤال> ለእኛም ይወፍቀን። በቃ እርስ ወላሂ መታደን መታደነው። ለሰው ልጅ ምንም ነገር ባይኖረው ማለት ነው ምንም ነገር ባይኖረው ፍቅር ካለ፣ ክብር ካለ፣ ውዴታ ካለ ወላሂ <سؤال> ከምንም በላይ ነው። የሰው ልጅ ዋና ትልቁ ነገር ጤናውና መከባበር እርስ በራስ በቃ ሁሉም ነገር ክብር ሲኖረው በቃ ታላቅም እንደ ታላቅነቱ አባትናቱም ለልጆቻቸው ቦታ ሲሰጡ ልጆቹም ደግሞ እንደዚህ ከራሳቸው በላይ ደግሞ ለእናቶች ለአባቶቹ ወላሂ ክብር ሲሰጥ በጣም ሲሰጣጡ በጣም ነው ወላሂ የሚያስቆናቸው። ያ ረቢ ጌታዬ፣ ለእኛም ወፍቀን እስኪ። ምቀኝነትን፣ ሸረኝነትን፣ የልብ ቆሻሽነትን ጌታዬ አውጣና ያ ረቢ ለእኛም እስኪ ውስጣችን ንጹህ አድርግልን። ምንከባበርበት ምን እንትን ምንልበት ወላሂ <سؤال> ምንተዛዘነበት ልብ አላህ ስጠን ጌታዬ ወላሂ። እኔ ጅማ ጅማ ለምን እንደሆነ እኔ እንጃ፣ በጣም ያስቀኑኛል። በቃ ምን አለበት የእኛም ሰው እኛም እንደዚህ እርስ በራሳችን ብንፈቃቀር እርስ በራሳችን ወላ ብንዋደድ የሚለው ነገር ይመጣብናል፣ ይመጣብኛል። እኔ በበኩሌ ማለት ነው። በቃ ለምን እንደሆነ እኔ እንጃ ወላሂ። ሰው ሲዋደድ፣ ሰው እርስ በራሱ ሲከባበር በጣም ደስ ይለኛል። ለምን እንደሆነ እኔ እንጃ። ኢንሻአላህ አላህ ለእኛም ይወፍቀን ያ ረቢ፣ ምቀኝነትን ሸረኝነትን ከውስጣችን አውጥቶ አላህ ጥሩ ጥሩ ነገር ልባችን ላይ ይምትን ይበልልን፣ ያስፍርልን ልባችን ውስጥ ማለት ነው። ያ ረቢ ጌታዬ ወላሂ በቃ እነሱን ባየውበት የኛ ልባችን ቆሻሻ ነው። በቃ እነሱ እና በተለይ በተለይ እኛ ኢትዮጵያኖች በተለይ በተለይ እኛ ኢትዮጵያኖች አላህ ልብስጥን ነው ወላ ምንም ወላ አሁን ኢትዮጵያ መሆናቸው እኮ ስታስቡት አልሐምዱሊላህ፣ በራተን አይደለም አለን፣ ሁሉም ነገር መስራትን ወላ ከነሱ ይበልጥ እንሰራለን። አይጠራቀምልንም ከነሱ በላ ወላ እንደክማለን። ግን ምንድነው እርስ በራስ እኛ እዝነት የሚባል ነገር የለም። እርስ በራስ መከባበር የሚባል ነገር የለም። አንድ ሰው ፍቅር ከሌለው እዝነት ከሌለው መከባበር ከሌለ ሀያ ከሌለ ወላሂ በረካ የሚባል ነገር የለም የለፋችሁት ብትለፉ የሰበሰባችሁት ብሰበስቡ በረካ ይሸሻል ለምን ዋና የውስጣችን ነው በቃ አላህ የውስጥ አዋቂ ነው እኛ ግን እንለፋለን እንደክማለን ይሰበሰብለን እንላለን አይሰበሰብም ለምንድን ነው ይሄ በቃ የውስጣችን እንትናችን የልባችን የውስጣችን ድርቅና ና ነው፣ ውስጣችን ሲደርቅ ነው። እነሱ ግን ምንድን ነው በቃ ቢኖራቸው ባይኖራቸው ድሃ ቢሆኑ ሀብታም ቢሆኑ ወላሂ መስሉ አይታያቸውም። በቃ እህትና ወንድማምነ እህትና ወንድማምነት ነው የሚያስቀድሙት ማለት ነው። በቃ ለቁሳቁስ አይደለም የሚገዙት በትል በትል ወላሂ የእንትኖች ማዋጠኖች በጣም ሁሉ ደስ የሚላችሁ አላህ ይጨምርላቸው። ያ ረቢ ጌታዬ፣ ለእኛም አላህ ይወፍቀን። ዱዋ አድርጉ ወላሂ። ለሆን ነገር እኔ እንጃ። በቃ ጅማ ጅማ ሲመጣ በቃ እዚ እኛ ቤት በጣም ኢድ ነው። በቃ የሚመስላችሁ በጣም ፍቅር አላቸው። በቃ ወላሂ እኔ ለምን እንደሆነ እኔ እንጃ። በጣም ነው የሚቀናባቸው። ጌታዬ ያ ረቢ አረኛን ምስኪን እንደነሱን አድርገን ነው መላው። ኢንሻላህ ያ ረቢ አላህ ይወፍቀን። ምንከባበርበትን፣ ምንዋደድበትን አላህ ልብ ይስጠን። ከሁሉም ነገር ወላ አላ ልብ ስጠን። ልባችን አላ ንጹ አርግልን። በየባላችሁበት ወላ ድዋ አድርጉ። እኛል መትከም መለፋት ወላ አቅቶንም አይደለም አልሐምዱሊላህ። እንኳን ሀገራችን የስተሰደንም እንደ ይሄን አክል ወላ ጠንክረን እንሰራለን፣ ግን ምንድን ነው እኛ ሀያ የለንም። ክብር የሚባል ነገር የለም። ክብር መከባበር ጠፍተዋል፣ ሀያ ጠፍተዋል። ሀያ ጠፋ ማለት ደግሞ ወላህ በረካ እንደጠፋ ነው። በረካ ይሸሽብናል። ሀያም ሲጠፋ በረካውም ይሸሻል። እንደዛ የለፋንም ብንለፋ የደክምን ብንደክም በረካ የለም አይጥራቅምልን። ይሄ ለምንድን ነው የውስጣችን በቃ እንትን ነው ውስጣችን አልጸዳም፣ ገና ይቀረዋል ማለት ነው። እና ኢንሻላህ አላህ ያዝዳልን። አላህ ክብሩን፣ መከባበሩን፣ ውዴታውን አላህ ያምጣልን ያረቢ? ድዋ አድርጉ በየባላችሁበት እላችኋለሁ፣ እና ሁላችንም ሰብስክራይብ እንዳትረሱ። ያረቢ ጌታ ለእኛም አንዳርገን ሰባስበን ያረቢ ስደት ብለን የወጣን ከሰው ቤት ከሰው ፊት መቆም በቃችሁ ይበልና አላህ ሀገራችን ገብተን በሰላም ምንኖር አላህ ያርገን። ድዋ አድርጉ ሁላችሁም እላችኋለሁ እህት ወንድሞቼ፣ እና ሰብስክራይብ እንዳትረሱ፣ አበረታቱኝ እስኪ አንድ ሺ ልግባ ዝም እንዳትሉ ላቸዋለሁ ላይክም፣ እሺ ላይክ አርጉ ሰብስክራይብ አርጉ ሼር ሼር አርጉልኝ ይላቸዋለሁ። እና በተረፈ በየባላችሁበት ከስደት አላህ ያውጣችሁ አላህ በሀገራችን ከቤተሰው የራሳችን ሕይወት የራሳችን ላይቭ የምናሳለፍ አላህ ያርገን ያረቢ ጌታዬ የታመመም የታሰረም ሊፈታ የታመመም እንዲድን፣ ያ ረብ ልዓለሚን አላህ ራህመቱን አላህ በራህመት ፊቱ ይያል ጌታ ያ ረቢ ስደተኛ ምህት ወንድሞቼ ገብተን በሀገራችን ምንኖር አላ ያርግን። አላ ሰላሙን ያምጣለን፣ በረካውን ያምጣልን፣ ሀያ ያለውን ጊዜ ያምጣለን። እችን ትርኪ ምርክ ዘመን አላ ያንሳልን። ያ ረቢ ያ ረቢ ጌታ እችን ትርኪ ምርክ ዘመን ጌታ አንተ ራስ ጌታ ቀይረ ንጹህ አድርገ አምጣልን ነው እንጂ ምን ማድረግ ይቻላል ብላቸዋል። ወላ ያን ጊዜውም ሰውን የተቀየር ነው እኛ ነን። ጊዜው ምን ብለዋል? ብቻ በቃ ዱዓ አድርጉ። ወላ እኔ አረቦችን ባየውበት ነው። በቃ እኛ ሰው ሰው፣ ወላ ለራሴ እኔ በቃ እኛ እንዲህ ሰው ነን ነው የምለው። ወላ ላዚም፣ ለምን እንደሆነ እኔ እንጃ። እንዲህ እኛ ሰውነን በቃ። የነሱና እኛን ስናይ ወላ ግርም ይለኛል ለራሴ ማለት ነው። ለምን እንደሆነ እኔ እንጃ። ለምን ያለነበት ሁኔታ ያለነበት እንትን የትም የምሰሙት ነገር እንትን ይላል፣ ወላ ያሳስባል። እና እንሻላ ለሁሉም ነገር ለሁላችንም አላህ ልብ ሰጥቶን አገራችን ገብተን ምንከባበርበት ምንዋደድበት ዲን ኢማን አላህ ይስጠን። ያ ረቢ በረህመትክ ጌታዬ። እና ሰላማችሁ ብዙ ዝት ይበልልኝ። ሰላም አለይኩም ወረመቱላ ወበረካቱሁ